ቻግኒ የመጀመሪያ ደረጃ ሆስፒታል ተቋማዊ ለውጥ ተደርጎባቸው አገልግሎት አሰጣጥ ስርዓታቸውን ካዘመኑ ሆስፒታሎች መካከል አንዱ ነው። ሆስፒታሉ ዛሬ የነበረበትን ችግር አስወግዶ ኅብረተሰቡን በተገቢው እያገለገለ ይገኛል። ለዚህ ደግሞ ተገልጋዮች ምስክር ናቸው። በጣም አሞኝ ነበር እና ያው በቃ በካሬታ ቤተሰብ እየገፋኝ እያለ ነበረ፣ ወደ ሽንት ወደዛ እየወሰደ ነበር። አሁን ግን አልሐምዱሊላህ ና በራሴ ጊዜ እየተንቀሳቀስኩ እየመጣሁ ነው። ስተረችም እየበላሁ ነው እና በጣም የተሻለ ነው ብዬ ነው እኔ አሁን እንደምለው፣ እንደፈለግን እየመጣን እየሰጥን ነው እየተጠቀመ ነው። እና ሳይቀደም የተቋረጠብን ነገር የለም። አንደኛ ጤና መድን ይዘናል በጤና መድን እንጠቀማለን። ሁለተኛ ደረጃ ደግሞ በየጊዜው ስንመጣ ከፍለ ምን ከፍል ቢሆን ለመድኃኒት አንድም ቀን መጠቀም አንችልም። ያወድ ቀን ቤታችን አጃይበቱን እናያለን እንጂ። እና ለኔ በኔ በበኩል በጣም ትልቅ እድል ነው ያለን። እየሰጠና ያለው የቻግኒ የመጀመሪያ ደረጃ ሆስፒታል የሰው ፍሰት የሚበዛበት በመሆኑ ዘመናዊ ቀልጣፋና በሰው ኃይል የዳበረ መሆን ይጠበቅበታል። ታዲያ ሆስፒታሉ በዚህ ረገድ በሰራቸው የማሻሻያ ስራዎች ራሱን በማደራጀት ለአጎራባቾቹ አዊና መተከል ዞን ማህበረሰብ ጭምር አገልግሎት እየሰጠ ይገኛል። ፍሰቱ በጣም ከፍተኛ ነው። የማይመጥ ነው። ከ500 ሺህ ምናምን በላይ ነው። በዳታ ያለው ዳታዎቹንም ማየት ቢቻል አሁን ባለፈው አመት ይብን የታየው ወደ 212 ሺህ የሚሆን በኦፒዲ ደረጃ በአውት ፔሽንት ታይተው በተመሳሳይ ቀን ታይተው ወደ ቤታቸው የሄዱ 6 26 ሺህ ደግሞ ድንገተኛ ክፍል ላይ ብቻ 26 ሺህ አስተናግድናል። ተኝቶ ህክምናም የጽኑ ህጻናት የጨቅላ ህጻናት ህክምናውን በጣም ቁጥሩ ከፍ ያለ ነው። የእናቶችና ወሊድ አገልግሎትም እንደዚሁ ከፍ ያለ ነው እና ካለው እንትኑ የመጀመሪያው ሆስፒታሉ የሚያካልለው ሰፊ እንትን ሰፊ አካባቢ ነው። አጎራባሽ ክልል አለ፣ ቤኒሻንጉል ጉሙዝ ክልል። ከሱም የሚመጣ ታካሚ አለ። በቁጥር ደረጃም ሰፊ ህዝብ ነው ያካለለው። ሆስፒታሉ ከዚህ በፊት ከነበረበት ችግር ለመውጣት የሕክምና ግብአቶችን ማሟላትና የሰው ኃይልን ማደራጀት ላይ በትኩረት ሲሰራ፣ ሙያዊ ስነ ምግባሩን ተላብሰው ተገቢውን አገልግሎት ለሕሙማን የሚሰጡ ባለሙያዎችን በማፍራት ረገድም ስኬታማ መሆን ችሏል። አገልግሎታችን ምንድን ነው የሚመስለው የሚለውን ማህበረሰቡ እንዴት ነው ለታካሚው እንዴት ነው ሙያተኛ አገልግሎት የሚሰጠው የሚለው ነገር ከጊዜ ጊዜ እርምቶችን የወሰነ ችግሮች ሲኖሩ ሙያተኛውን ሙያተኛው በትክክል ተገልጋዩ በዲስፕሊን አገልግሎት እንዲሰጥ ከስር ከስር የተከታተልና በቅርበት ገምገማዎችን እያደረግ ነው። ለፍ ያለ ወጣ ያለ ነገር ሲኖር ደግሞ ርምቶችን ጭምር እየወሰድን ነው ያለ ነው። ቅድም እንዳነሳሁኝ በአገልግሎት አሰጣጥም በዲስፕሊንም ተቋሙ በዚህ ሁለት ሶስት አመታት ጥሩ ለውጦችን ያስመዘገበ። ለውጥ የሚመዘገበው በሙያተኛውና በአጠቃላይ ሰራተኛው ቅንጅት በመሆኑ ጥሩ መነበቦች ያሉበት ተቋም ነው። ይሄንም ቅድም እንዳነሳሁ በቢሮ ደረጃም በዞን ደረጃም ተቋሙ እውቅና ያገኘበት አንዱ አገልግሎት በመስጠቱ። አገልግሎት ስንሰጥ ደግሞ በውስጥ ላይ የስነ ምግባር ጉዳይ ይታያል ማለት ነው። ስለዚህ ሙያተኞቻችን በጣም ጥሩ ነው የሚል ደረጃ አለ። እንደው መቶ በመቶ ችግር የለብንም ብለን አንወስድም። በየጊዜው ችግር የለበትን ያረምነ ያስተካከል ነ እና ወደ ትክክለኛው ቁመና እየገባን ያለ ነው ማለት ነው። ከመድኃኒት ዋጋ መጨመር ጋር ተያይዞ የሚመጣን የታካሚ እንግልት ለመግታት ታስቦ ተግባራዊ የተደረገው የጤና መድህን አገልግሎት በሆስፒታሉ በቅልጥፍና ከሚሰጥባቸው ዘርፎች መካከል አንዱ ነው። አንዳንድ ጊዜ የለም ሲባል ሲገዛ አንድ ሺ ብር ሺ ሁለት መቶ ብር ነው የገዛው፣ እና ሊቆጠር አይችልም በጣም ከፍ ያለ ጥቅም ነው የሚሰ በእኔ በኩል የማገኘ በጣም ጠቀሜታ አለው። በየወሩ አንዳንድ ሺ ብር ብናወጣ በዓመት አስራ ሁለት ሺህ ብር እናወጣ ነበረ። አሁን ግን እንዴ ቤተሰባችን ሶስት ሺህ ብር ብንከፍል ያው በ3 ሺህ ብር እየታከምኩ ነው ማለት ነው። በእኔ ብቻ አስራ ሁለት ሺህ ብር አወጣ ነበር። ያው አሁን ቀንሶልኛል። ስለዚህ በጣም የተሻለ ነው ብዬ ነው እንዲራስ ማመን ከጽዳትና ለህሙማንና ለሰራተኞች ምቹ ሁኔታዎችን ከመፍጠር አኳያ በርካታ ስራዎች መሰራታቸውን ያነሱት የአዊ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አየለ አልማው ሆስፒታሉ ከነበረበት ችግር ወጥቶ አሁን ላይ የአገልግሎት አሰጣጡን አሻሽሎ ለተገልጋዮችና ለሰራተኞች እፎይታን ስለመስጠቱ አንስተዋል። የሆስፒታሉን ጽዳት ከመጠበቅ ጀምሮ ውስጥ ላይ የአገልግሎት አሰጣጥ ጋራ ተያይዞ የሚነሱ በጣም በርካታ ችግሮች የነበሩ ከመሆኑ ጋራ ተያይዞ የሚመለከተው አካል ጋር ሁነን ከቦርድ ጋር ሁነን ሆስፒታሉ አካባቢ ላይ ያሉ ነገሮች እንዲስተካከሉ ግምገማ አድርገን የአመራር ለውጥ ለማድረግ ተገደን ነበር በወቅቱ ማለት ነው። ይህንን የአመራር ለውጥ ካደረግን በኋላ ሆስፒታሉ በከፍተኛ ሁኔታ በትልቅ መሻሻል ውስጥ ነው ያለው። አሁን ከማህበረሰብ ጥያቄ ወጥቶ አሁን እየሰጠ ያለው አገልግሎት የአጠቃላይ ሆስፒታሎች ከሚሰጡት አቻ አንዳንድ ሆስፒታሎችንም ልፍ ባለ መንገድ አገልግሎት እየሰጠ ያለበት ሁኔታ ነው ያለው።